ብቻ ነው የምንጠይቀው፣ ፍትህ ብቻ ነው የምንጠይቀው። በግፍ እየተገደሉ ያሉ ክርስቲያን እህት ወንድሞች ያሉን፣ በመላው ዓለም ያለን ክርስቲያን የሆነን እህት ወንድሞች፣ ይሄ መልእክት በጣም ለብዙዎች እንዲዳረስ እባካችሁ ቻሌንጁን ተቀላቀሉ። ዛሬ አሁን አዲስ ቪዲዮ ሰርች ያለው ያ ቪዲዮ አቅም እንዲኖረው ሁላችሁም ክርስቲያን እህቶች ወንድሞች፣ ገብታችሁ ከ50 ከ20 ጊዜ በላይ ኮፒሊንክ አድርጉት። ሁላችሁም ገብታችሁ ሪፖርት አድርጉት። ሁላችሁም ኮሜንት ላይ ገብታችሁ የክርስቲያኖች ሞት ይብቃ እያላችሁ መልእክታችሁን አስቀምጡ። አንዳንድ አይምሮ የሌላቸው ሰዎች ይህንን አጋጣሚ ተጠቅመው በጣም በሚያሳፍር ሁኔታ በጣም በሚያሳፍር ሁኔታ ይህንን አጋጣሚ ተጠቅመው ወንድሞችን ለመዝለፍ እንደው ሲንጠራሩ አይቼ በጣም ተገርሜያለሁ። ኢንፐርሰንን እኛንም ጭምር እነንትና እነ ልደት በዚህ ወጥቶ በዚህ ገብቶ በጣም እናዝናለን። በዚህ አጋጣሚ በጣም መጮህ ያለብን ስለነዚህ የሞቱ ስላሉ ነፍሳት ሆኖ ሳለ አጋጣሚውን ተጠቅማችሁ የክርስቲያኖችን ማዘን ተጠቅማችሁ ወንድሞችን ለመጣል የምትሮጡ ሰዎች እግዚአብሔር አምላክ ከለባችሁ ላይ የቃይልን ቅናት ነቅሎ ይጣልላችሁ። እኛ የእናንተን ስም እያነሳን ስም ሜንሽን እያደረግን ምናምን ስለ እናንተ የምናወራበት ታይሙ የለንም። ለእናንተ መልስም አንሰጥም። አሁን ላይ እኛ እንደ ቤተክርስቲያን ልጅነታችን የሚገደል አርሲ ላይ በግፍ እየተገደሉ ያሉ የክርስቲያን የእህት ወንድሞቻችን ጉዳይ ነው። በመላው ዓለም ያላችሁ ክርስቲያን እህት ወንድሞች፣ ሁኔታው እጅግ በጣም ያስጊ ነው፣ በጣም አስጊ ነው። ምክንያቱም እየሞቱ ያሉ የክርስቲያን እህት ወንድሞቻችን ቁጥር ከቀን ወደ ቀን እየጨመረ ነው። እኛ ስለ ጉዳዩ እንጩህ ባለን ቁጥር በዛው ልክ በእነሱ ላይ እየተሳለ ያለው ሰይፍም በዛን ያክል እያስተጋባ ነው። ይሄ እጅግ በጣም አስጊ ሁኔታ ነው። እጅግ በጣም የሚያሰጋ ጉዳይ ነው። እንዲህ አይነቱ ሞት የሁላችንንም በር እየመጣ መንኳኳት የለበትም። የሁላችንንም የሁላችንንም በር እየመጣ እስከሚያንኳኩ ድረስ መጠበቅ የለብንም። ክርስቲያኖች በቻልነው አቅም አሁንም ጭምር ልንጮህ ይገባል። ድምፃችን ልናሰማ ይገባል። ድምፃችን ልናስተጋባ ይገባል። እዛ ቦታ ላይ ያሉ የክርስቲያን እህት ወንድሞቻችን የፈሰሰውንም ባል ልናብስ ይገባል። እዛ ቦታ ላይ እየፈሰሰ ያለው ንባ እዚህ ውስጥ ያላችሁት ወንድሞቻችን እዛ አርሲ ላይ እየፈሰሰ ያለው ንባ የደም ንባ ነው። እናንተ ስትከፉ እንደምታለቅሱት አይነት እንባ አይደለም። የምንወደው ሰው በሞት ሲለየን እንደምናለቅሰው አይነት እንባ አይደለም። ስንከፋ፣ ስናዝን እንደምናፈሰው አይነት እንባ አይደለም። እየፈሰሰ ያለው የደም እንባ ነው እየፈሰሰ ያለው፣ መሬቱም የደም መሬት ነው እየሆነ ያለው። ስለዚህ በቻልነው አቅም ይሄንን እየፈሰሰ ያለን የደም እንባ ልናበስላቸው ይገባል። በቃ ልንላቸው ይገባል። ልክ እንደኛ ያለምንም ስጋት ያለምንም ቅድመ ሁኔታ ክርስቲያን የሆኑ እህት ወንድሞቻችን በየትኛውም አቅጣጫ ያሉ በሌሊት ወጥተው በቤተ ክርስቲያን የኪዳን ጸሎት መሳተፍ አለባቸው። በጠዋት ወጥተው በማለዳ ወጥተው እግዚአብሔርን አመስግነው በቅዳሴ ጸሎት መሳተፍ አለባቸው። የፈሰሰላቸውን የክርስቶስን ደም የተቆረሰላቸውን የክርስቶስን ስጋ መቀበል አለባቸው። በነጻነት በነጻነት እና ይሄ ሁሉ መብት ተጥሶ በግፍ ሰዎች እየተገደሉ ህፃናት የቤተሰቦቻቸውን ሞት እያዩ እንዴት እንደምንችልበት አላቅም። እንግዲህ እባካችሁ ዝም ማለትን አንወቅበት። አንደዛ መሆን የለበትም። እባካችሁም፣ እባካችሁም በቻላችሁት አቅም የትኛውም ቤተ እምነት አማኝ ይሆናችሁ? ሰብአዊነት የሚሰማችሁ ሰብአዊነት የሚሰማችሁ የትኛውን ቤተ እምነት አማኝ ሆናችሁ እህት ወንድሞች፣ በቻላችሁት አቅም አዲስ የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ ገብታችሁ አሁን አሁን እዚህ ላይ ምንም ያላችሁ እህት ወንድሞች እየገባችሁ ቪዲዮ ላይ ኮሜንት ሴክሽን ላይ የክርስቲያኖች ሞት ይብቃ እያላችሁ መልዕክታችሁን አስቀምጡ። ጩኸታችን ሊሰማ ይገባል። አስፈላጊ የሆነ የሕግ ከለላ ሊደረግላቸው ይገባል። እንዴ አስፈላጊ የሆነ ጥበቃ ሊደረግላቸው ይገባል ለእነዚህ ወንድሞቻችን። ስለዚህ ባካችሁን የክርስቲያኖች ሞት ይብቃ እያላችሁ ኮሜንት ሴክሽን ላይ መልእክታችሁን አስቀምጡ። ቪዲዮን ሁላችሁም አሁኑኑ ገብታችሁ ለብዙዎች እንዲደረስ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። እምትችሉ ከሆነ ከሀያ ጊዜ በላይ በደንብ ኮፒ ሊንክ አድርጉት። ምክንያቱም ይሄ መልእክት አሁን ያሰላለፍ ነው፣ መልእክት ለነዛ ለታፈኑ ክርስቲያኖች ወንድሞቻችን ይረዳ ይሆናል። ክርስቲያኖች ግድ የላችሁ እናንተም ሳሰለችሁ በደንብ ኮፒ ሊንክ አድርጉት እባካችሁ። ምናልባት መልእክታችን በተደጋጋሚ የበላይ ሰዎች ጋር፣ ትልቅ ባለሥልጣናት ጋር፣ አመራሮች ጋር ደርሶ መፍትሄ ያገኝ ይሆናል። ስለዚህ በቻላችሁ ታቅም ሁላችሁም ኮሜንት ሴክሽን ላይ ገብታችሁ የክርስቲያኖች ሞት ይብቃ እያላችሁ መልእክታችሁን አስቀምጡ። በተጨማሪ መልእክቱ ለብዙዎች እንዲደርስ ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት እና እባካችሁ እባካችሁን፣ አንዳንድ ጊዜ ደም እየፈሰሰ ያለው እኛ ቤት ነው። ሰው እየሞተ ያለው እኛ ቤት ነው። የሰውን ሐዘን ተጠቅማችሁ የሰዎችን እንባ ተጠቅማችሁ ይኸው ለእነሱ እኮ ልደት ድምፅ አልሆነም። ለእነሱ እኮ ገሌ ይኸው እንደዚህ እባካችሁ፣ አረ ሰባዊነት ይኑራችሁ እናንተም ጭምር በሰው ሐዘን ላይ የምትረማመዱ ውስጣችሁ ረዥም ጊዜ የተቀመጠውን የጥላቻ ቅርሻት። የሰዎችን ሐዘን ተጠቅማችሁ ከእንደገና ልታተኑት የምትሞክሩ ሰዎች እባካችሁ ተረጋጉ። አንደበቶቻችሁን ከፍታችሁ ስለ ሰው ፐርሶናሊቲ በዚህ አጋጣሚ ባወራችሁና በተናገራችሁ ቁጥር ሰው ከእናንተ የሚያየው ለእኛ ያላችሁን ጥላቻ ብቻ ነው። ለእኛ ያላችሁን ጥላቻ ብቻ ነው ትገመታላችሁ። ፕሊስ እባካችሁን ምንም ቢሆን እኮ ምንም ቢሆን ምንም ቢሆን የምንፈራው አምላክ አለን እግዚአብሔር። ስለዚህ አሁን ይሄ ታይሙ አይደለም። አሁን ይሄ ታይም እገሌን የምትወቅሱበት ይሄ ታይም እገሌ እንደዚህ ነው የምትሉበት ይሄ ታይም የእገሌን ኃጢአት አውጥታችሁ የምትናገሩበት ታይም አይደለም። ክርስቲያን ከሆናችሁ ለእምነታችሁ የምትቆረቆሩ ከሆነ እባካችሁ እንደ ክርስቲያን አክት አደርጉ። ለሚቀድመው ነገር ቀድሚያ ስጡ። እየሞቱ ያሉ ነፍሳት እየሞቱ ያሉ ክርስቲያኖች አሉ። ለነሱ ሁላችንም ድምፅ ሆን ብንችል በአንድነት እንቁ መባካቸው አሁን እዚህ ጋር ገመድ ተያይዘን የምንጓተቱበት ሰዓት አይደለም። ያው ገሌን ተመልከቱት ገሌ እኮ እንደዚህ አይነት ሰው ነው ምናምን፣ በቃ ክርስቲያን አይደለንም ማለት ነው። ክርስቲያኖች እንዲህ አይነት ገመድ ጉትቻ ውስጥ እንዳትገቡ፣ ገመድ ይዘው ገሌ በዛ ወገን፣ ገሌ ከዚህ እንዲህ አይነት ጩኸት እንዳትሰሙ። አንዲት እናት አለችን ቅድስ ቤተ ክርስቲያን አንድ አባት አለን ክርስቶስ ኢየሱስ ከዚች ቅድስ ቤተ ክርስቲያን ከአብርከ መንፈስ ቅዱስ በአርባና በሰማንያ ቀን የተወለዳችሁ ሁላችሁም ይመለከታችኋል ይህ ጉዳይ ሁላችሁም ይህንን ድምፅ ለማስተጋባት እነገሌን መክሰስ የለባችሁም ይህንን ድምፅ ለማስተጋባት የነገሌን ስም በክፉ ማንሳት አይጠበቅባችሁም ክርስቲያኖች አሁን ታይሙ ሰዎችን ምንከስበት የሰዎችን ኃጢአት ምናወራበት ታይም አይደለም። አሁን ይሄ ታይም ስለ ሞቱ ክርስቲያን እህት ወንድሞቻችን ድምፅ ምንሆንበትም። ስለዚህ በቻላችሁት አቅም ድምፃችሁን በደንብ አሰሙ ክርስቲያኖች። እያለ ያለው ነገር እጅግ በጣም ያስፈራል። ሳናቀው ሳናቀው አረመኔነትን እየተለማመድ ነው ነው እዚህ ውስጥ ያላችሁት ወንድሞች ታስታውሱ ከነበረ በልጅነት ጊዜ በልጅነት ታይም ታስታውሱ ከነበረ የሆነ ሰው እኮ ሞተ ሲባል በጣም ጉድ ነበር የሚባለው። ሰው ሁሉ ይደነግጥ ነበር። ሰው ሁሉ ይደነግጥ ነበር። አሁን ግን ሳናቀው አረመኔነትን እየተለማመድን ነው። ከገዳዮች እኩል፣ ከነፍሰ በላዎች እኩል ሰው ሞተ ሲባል ስንት ሰው ሞተ ነው የምንለው። መደንገጡ ሁሉ እየቀረ ነው። እባካችሁን ይሄ ነገር እጅግ በጣም አስፈሪ ነው። በቻልነው አቅም እዛ በስጋት ያሉ ክርስቲያን እህት ወንድሞቻችን ሰላምን ያገኙ ዘንድ እረፍትን ያገኙ ዘንድ ድምፅ እንኑላቸው። በቻልነው አቅም በቻልነው በቻልነው ነገር ሁሉ ሁሉም ሁሉም በቻሉ አይነት አቅጣጫ ለአርሲ ክርስቲያን እህት ወንድሞቻችን ድምፅ ይሁን። ይሄ ጉዳይ እጅግ በጣም በጣም በጣም በጣም ሁሉም ክርስቲያን ትኩረት ሊሰጠው የሚገባ ጉዳይ ነው። ትኩረት ሊሰጠው የሚገባ ጉዳይ ነው እና በቻላችሁት አቅም ሁላችሁም አዲስ የተለቀቀ ቪዲዮ አለ። እዛ ቪዲዮ ላይ የገባችሁ ያንን ቪዲዮ አቅም እንዲኖረው በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉ። የቪዲዮም ኮሜንት ላይ የገባችሁ የክርስቲያኖች ሞት ይብቃ እያላችሁ መልእክታችሁን አስቀምጡ። እንደ እግዚአብሔር መልካም ፈቃድ ክርስቲያነት ወንድሞቻችን ከፊታችን ባለው ሳምንት እየሞቱ ያሉ እህት ወንድሞቻችንን አስመልክቶ ከፊታችን ባለው ሳምንት ጉባኤ እናዘጋጃለን። በአንድ ቤተክርስቲያን በአንድ ቤተክርስቲያን አውደ ምሕረት ላይ ጉባኤ እናዘጋጃለን። በመላው አዲስ አበባ ያላችሁ የምትችሉም ካላችሁ ከሌላም የአገራችን ክልል ከተሞች መታችሁ በዛ ቤተክርስቲያን ጸሎት እናደርጋለን። የጧፍ ማብራት መርሃ ግብር እናደርጋለን። ቁጭ ብለንም ደግሞ ቃለ እግዚአብሔር እንማራለን። በዝማሬም እግዚአብሔር አምላካችንን እናመሰግናለን። ሁላችሁም ከፊታችን ባሉት ሳምንታት ውስጥ ሁላችሁም ዝግጁ ሁኑ። አሁን ላይ ጊዜው በአጠቃላይ ለቤተ ክርስቲያን ዕለተ አርብ ነው። ጊዜው በአጠቃላይ ለቤተ ክርስቲያን የዕለተ አርብ ሕማም ነው። ስለዚህ ከፊታችን ባለው ሳምንት አርብ ዕለት ትልቅ የሚደረግ ጉባኤ ይኖራል። ያ የሚደረገው ጉባኤ ደግሞ እንደ እግዚአብሔር መልካም ፈቃድ የት እንደሆነ እናሳውቃቸዋለን። ሁላችሁም ክርስቲያን እህቶች፣ ወንድሞች ይሄ አሁን ከገሌ ጋር ተጣልቼ ከገሌ ጋር ተቆራረፌ፣ ሁልህም ስነ ስርዓት ያዝ፣ እያን እህት የአንቺም ስነ ስርዓት ያዥ፣ ገሌና ኩርፌ ምናም፣ ይሄ ቤተ ክርስቲያን ጉዳይ ነው። ስነ ስርዓትህን ይዘህ ስነ ስርዓትሽን ይዘሽ አርብ ዕለት የምንነገራችሁ ቤተ ክርስቲያን መታችሁ። ሁላችንም እግዚአብሔር አምላካችን በምህላ ተማጽን ነው ለሀገራችን ለኢትዮጵያ ጽኑ ሰላሟን እንዲሰጣት፣ ለአጸራረ ቤተ ክርስቲያንም ደግሞ እንዲያስታግስልን፣ ለቅድስ ቤተ ክርስቲያናችንም ትንሣኤ እንዲመልስልን እግዚአብሔርን በጸሎት ተማጽንን እንመለሳለን። እግዚአብሔር አምላክ ይፍቀድ። የት ቤተ ክርስቲያን እንደምንገናኝ በቅርቡ እናሳውቃችኋለን። ሁላችሁም ለዛ ዝግጁ ሁኑ ስራ የሆነ ፕሮግራም ኖሮብኝ እንደው ፊርማል ሳልፈር እንዳትሉ። ስለ መድኀኒዓለም በቃ ዕለተ ዓርብን ሁላችሁም ፕሮግራም እንዳትይዙ። ዕለተ ዓርብን እንደ እግዚአብሔር መልካም ፈቃድ የምንነገራችሁ ቤተክርስቲያን እንገናኛለን። አንዳንድ መጨረስ ያለብን ጉዳይ ስላለ ነው። ሁላችሁም ክርስቲያን እህት ወንድሞቻችን በአጠቃላይ እዛ ቤተክርስቲያን እንገናኝ። እግዚአብሔር አምላክ አሁንም አጽራረ ቤተክርስቲያንን ያስታክስልን። ወቅቱ ለቤተ ክርስቲያን ዕለት ዓርብ ነው። ወቅቱ ጭንቀቱ ሁሉም ነገር ለቤተ ክርስቲያን ዕለት ዓርብ ነው። ስለዚህ የፊታችን ኔክስ የሚመጣው ዓርብ እንደ እግዚአብሔር መልካም ፈቃድ የአርሲ ክርስቲያኖችን ምክንያት በማድረግ የሞቱ ክርስቲያን እህት ወንድሞቻችን ምክንያት በማድረግ የምናዘጋጀው ጉባኤ ይኖራል። እዛ ጉባኤ ላይ ክርስቲያን እህት ወንድሞቻችን በአጠቃላይ መታችሁ ከጉባኤው እንድትሳተፉ ብለው እግዚአብሔር ስም ጥሬን አስተላልፋለሁ። አሁንም በድጋሜ አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ጽኑ ሰላሟን ይመልስልን። ተርበው ያሉትን፣ ተጠምተው ያሉትን፣ ታርዘው ያሉትን፣ ተጨንቀው ያሉትን፣ በስደት ላይ ያሉትን፣ በሕመም ላይ ያሉትን፣ በእስር ላይ ያሉትን፣ በእንግልት ላይ ያሉትን፣ በመሞት በመገደል ላይ ያሉትን፣ በስጋት ላይ ያሉትን ወገኖቻችንን ሁሉ አምላካችን እግዚአብሔር በምረት አይኑ ይመልከትልን። እኛ ክርስቲያኖች የሰው ጠላት የለንም። ጠላታችን ዲያብሎስን ጠላታችን ዲያብሎስን በፊታችን ቀጥቅጦ ረግጦ ይጣልልን። አምላካችን እግዚአብሔር በአርሲ በግፍ ለተገደሉ ክርስቲያን እህት ወንድሞቻችን በአርሲ በግፍ ለሞቱ ክርስቲያን እህት ወንድሞቻችን ደማቸውን ደመ ሰማታት አድርጎ ይቀበለልን። የእኛ ኃጢአት የእኛ በደል ነው አገሪቱን የደመሬት ያደረጋት። አምላካችን እግዚአብሔር ለሁላችን የንስሐ ዕድሜ ይስጠን። የንስሐ ሞትን ይስጠን። በንስሐ ሕይወት ተመላልሰን ራሳችን ለካን አሳይተን ቅዱስ ስጋውን ክቡር ደሙን እንድንቀበል መድህን ዓለም ክርስቶስ ይፍቀድልን። የእኛ በደል፣ የእኛ ኃጢአት፣ የእኛ ዘረኝነት፣ የእኛ ጎጠኝነት፣ የእኛ አልታዘዝባይነት፣ የእኛ እብሪተኝነት፣ የእኛ በልባችን የተደበቀው ለወንድማችን ያለው ጥላቻ፣ የኛ ለእህታችን ያለው ጥላቻ፣ ይሄ ዛሬ የተፈጠረውን ጉዳት ዛሬ የተፈጠረውን የደም መፍሰስ ፈጥሮታል። ሁላችንንም እግዚአብሔር ለንስሐ ሞት ያብቃን። አምላካችን እግዚአብሔር ለቅድስት ቤተክርስቲያናችን ትንሣኤን ይመልስል። ለሞቱት ወገኖቻችን ለቤተሰቦቻቸው፣ ለወገኖቻቸው፣ ለእህት ለወንድሞቻቸው እግዚአብሔር አምላክ መጽናናቱን ያድልልን። የቅድስት ቤተክርስቲያንን ትንሣኤ ይመልስልን። አጽራረ ቤተክርስቲያንን አሁንም አምላካችን እግዚአብሔር ያስታክስልን። ክርስቲያንት ወንድሞች እንደ እግዚአብሔር መልካም ፈቃድ የፊታችን አርብ የምናደርገው ጉባኤ ይኖራል። የፊታችን አርብ፣ በደንብ እየሰማችሁኝ፣ የፊታችን አርብ እንደ እግዚአብሔር መልካም ፈቃድ በአንድ ቤተክርስቲያን ላይ የምናደርገው ጉባኤ ይኖራል። ምንም የምንፈልገው ነገር የለም። በቻላችሁ አቅም ግን፣ በቻላችሁ አቅም ለሳውንድ ሲስተም ብቻ የተወሰነ ሳንቲም እንፈልጋለን። ማገዝ የምትችሉ እህት ወንድሞች ካላችሁ በውስጥ መስመር መልእክታችሁን አስቀምጡልን። የት ቤተክርስቲያን እንደምንገናኝ እነግራችኋለን። በዛ ዕለት ሁላችሁ የትምህርት ገበታ፣ የስራ ገበታ ሁሉ ለዛን ቀን አስፈቅዱ ክርስቲያኖች። እንደምንም በዛን ዕለት ተሰብስበን ለክርስቲያንነት ወንድሞቻችን ምክንያት በማድረግ ምህላ ጸሎትን እንጸልያለን። እግዚአብሔር አምላክ የዛ ሰው ይበለን። በቻላችሁት አቅም ሳውንድ ሲስተም የተለያዩ ነገሮች ጥቃቅን የሆኑ ነገሮች ብቻ ናቸው የሚያስፈልጉት እና በቻላችሁት አቅም ማገዝ የምትችሉ ጉባኤው እንዲደረግ እውን እንዲሆን ማድረግ የምትችሉ ክርስቲያንነት ወንድሞች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። በስተመጨረሻ አዲስ የለቀኩት ቪዲዮ አለ። እዛ ቪዲዮ ላይ እየገባችሁ ሁላችሁ መልእክቱ ለብዙዎች እንዲደርስ ቪዲዮ አቅም እንዲኖረው በደንብ ሪፖስት በደንብ ኮፒሊንክ በደንብ ሼር ማድረጋችሁን እንዳትረሱ። ኮሜንት ሴክሽን ላይ እየገባችሁ ሁላችሁም ቻሌንጁን ተቀላቀሉ። የክርስቲያኖች ሞት ይብቃ እያላችሁ መልእክታችሁን አስቀምጡ። የክርስቲያኖች ሞት ይበቃል፣ ይበቃል፣ በቃ በእኛ ዘመን ይበቃል። እኛ ከዚህ በኋላ ለምንላቸው እህት ወንድም ለምንላቸው ልጆቻችን፣ ባጠቃላይ ክርስቲያን ሆኖ ለሚመጡ ነፍሳት፣ ባጠቃላይ የክርስቲያኖችን ሞት ማሳየት የለብንም። የክርስቲያኖች ሞት ይበቃል። ክርስቲያኖች ስለዚህ ይሄንን ጩኸት የሌላም ቤተ እምነት አማኝ የሆናችሁ ሰብአዊነት የሚሰማችሁ እህት ወንድሞቻችን በአጠቃላይ አብራችሁን ጩኸታችሁን እንድትጮሁልን በሉል እግዚአብሔር ስም ጥሬ አስተላልፋለሁ። ጉባኤው ዕለት አርብ ነው የሚደረገው። ለምን ወቅቱ ለቤተ ክርስቲያን ዕለተ አርብ ስለሆነ፣ ጭንቀቱ፣ ሀዘኑ፣ ስቃዩ ለቤተ ክርስቲያን ዕለተ አርብ ስለሆነ ጉባኤውን የምናደርገው አርብ ዕለት ነው። የትም እንደምናደርገው አሁን የፊታችን ባሉ ተከታታይ ቀናት እናሳውቃችኋለን። ለተወሰኑ ነገሮች ብቻ ለተወሰኑ ነገሮች ብቻ የእናንተን እንገዛ እንፈልጋለን። ለሳውንድ እንደ ሲስተም ለተወሰኑ ነገሮች ብቻ ማገዝ የምችሉ ክርስቲያኖቶች ወንድሞች በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። ሁላችሁም፣ እሺ፣ ሁላችሁም ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። መልእክታችሁን እመልሳለሁ። ይሄ ጉዳይ ቤተክርስቲያን ጉዳይ ነው። የቤተ ክርስቲያናችን ጉዳይ ደግሞ አንድ የምንሆንበት ጉዳይ ነው። ሁላችሁም በዚህ ጉዳይ ላይ አንድ ሆናችሁ ቆማችሁ አንድነታችሁ እንድታሳዩ በሎል እግዚአብሔር ስም ጠይቃለሁ። ወስባት ለእግዚአብሔር ይቆየን። ወዳችኋለሁ። እንደ ጊዜ መልካም ፈቃድ ሰኞ ላይቭ ይኖረናል። በዚሁ ጉዳይ ላይቭ ገብተን እናወራለን። እግዚአብሔር ቢፈቅድ ላይቭ ገብተን አውርተን ጉባኤው የት እንደሚደረግም ደግሞ እናሳውቃችኋለን። ሁላችሁም ሰኞ ከቀኑ አራት ሰዓት እንዳትቀሩ። ምክንያቱም ጉባኤው ከተደረገ በኋላ አልሰማንም ነበር የሚሉ ሰዎች እንዳይኖሩ በቻልነው ነው አቅም ጉባኤ እንዳለ እንዲታወቅ ሰኞ በደንብ ላይፍ ስሪም ይኖረናል ከቀኑ አራት ሰዓት እና ሁላችሁም እንዳትቀሩ። እግዚአብሔር አምላክ ለሞት ወገኖቻችን ደማቸውን እንደመሰማታት አድርጎ ይቀበልልን። ሰላሙኑልኝ ወዳችለሁ፣ ይወዳችኋለሁ። ቪዲዮ አቅም እንዲኖረው ሁላችሁም ሪፖርት ማድረጋችሁ እንዳትረሱ። ኮሜንት ሴክሽን ላይ ሁላችሁም የገባችሁ የክርስቲያኖች ሞት ይብቃ፣ እያላችሁ መልእክታችሁን አስቀምጡ። የክርስቲያኖች ሞት ይብቃ። ሁላችሁ እወዳችኋለሁ። ሰላም ሁኑልኝ።